ሰላም፣ ሰላም የተከበራችሁ የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች፣ ሶሪ እንደምናላችሁ በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ቤት ሰዎች፣ ዛሬ በጣም አንድ አሳዛኝ ነገር ገጥሞኝ ነው ለአጋራችሁ ለጥንቃቄ አክል ብዬ ነው ጎራ አልኩም እና ምን ውስጥ ነው ያለ ነው። በጣም አሳዛኝ ነገር ነው። እንደ እውነቱ ከሆነ እንደው የሰው ልጅ ከጊዜ ወደ ጊዜ የነበረበትን ሞራል ቫልዩ ወይንም ሴት እየለቀቀ ወደማይወጣበት ቁልቁለት ውስጥ እየወደቀ ነው የሚገኙ። እና ምንድነው ያጋጠመኝ፣ ሰሞኑን ከማር ጋር ተያይዞ ነው ዛሬ ማጫወታችን። ተሸወድኩላችሁ፣ በጣም ተሸወድኩ። ምንድነው የተሸወድኩት? ማር ገዛው ማለት ነው ማር ገዛው ከሆነ ባልትና ቤት ምናምን ቀላቅለው ማር ይሸጣል እና ይህ ፓክ ሆኖ በሆነ ምናምን የሚሸጥ እቃ ኮንቴነር ነገር የሚሸጥ ነው እና በጣም ምሎ ተገዝቶ ነው። ቤተ ክርስቲያን አካባቢ የሚመላለስ ሰውም እኔም ካለው ሃይማኖታዊ እንትን አንጻር እንደዚያው ይሸጣል ብዬ ኤክስፔክት አላደረኩም። እና የሆነ ጓደኛዬ ጋር ነበር የገዛ ነው። ስንገዛ ቀመሰው፣ ያው ጓደኛ ማለት ነው። እስኪ እንቅመሰው ምናምን አለ እና ቀመሰው እና ማር የአበባ እና የዱቄት የዱቄት እና የአበባ የሚባል ነው። በዚህ መልኩ ማለት ነው። በዚህ መልኩ ነው የሚሸጠው በየቦታው ያው በአንዳንድ ሸማች ማህበራትም ምናምን ይቀርባሉ። በእንደዚሁ ነው ማለት እና ይሄ ማለት ነው ይሄ አንድ ሊትር ነው እና ዋጋው እንደምታዩት ነው ዋጋው 850 ብር። በእርግጥ ዋጋው ሲቀንስ መጠርጠርም እኮ ኳሊቲ ማር እስከ 1200 ብር ምናምን ነው። ያው ከክፍለ ሀገር አመጣሁ እዚህ ንጹህ ነገር ይሸጣሉ ሲባል የምሰማ ነበር። አጋጣሚ ልጁ ስለማውቀው ቤተክርስቲያን አካባቢ ሲመላልስ የተሻለ ኳሊቲ ያልሆነ ነገር ይሸጣል ብዬ ኤክስፔክት አላረኩምና በዚህ ደረጃ ለዚች ትንሽ ብር ፕላስ ደግሞ ቋሚ ስራ የሚሰራ ሰው ነው እንዲህ አይነት ነገር ይሸጣል ብዬ ኤክስፔክት አላደርኩም። በኋላ ጓደኛዬን ንቅመሰው ሲል አይ፣ ይሄ ነገር የዱቄት ነው። ምንድነው ዱቄት ደግሞ ስል እኔ ማር ድሮ ልጅ እያለን እኛ ስናድግ ያውቀው ንቦች አበባ ቀስመው የአበባ ማር ነው። እኔ የማውቀው ማር ስንገዛ ወይም ሰው ሲገዛ ድሮ እኔ የማውቀው የሰኔ ነው የጥቅምት ብሎ ነው ማለት ነው። የሰኔ ከሆነ ሰኔ ላይ ያው አበቦች ስለማይኖሩ ምናልባት የባህር ዛፍ ነው የሚሆነው እንግዲህ ሰኔ ላይ ያው ፐረኒያል ከሆኑ እጽዋቶች ወይም አመታዊ እንደ ልምላሚያቸውን ጠብቀው ከሚቀጥሉ እጽዋቶች አንዱ ባህር ዛፍ ነው እና ይኸው ባህር ዛፍ ነው ሊያገኙ የሚችሉ ንቦች ማለት ነው። እና የሰኔ ከሆነ ይኸው የባህር ዛፍ ነው። ቃናውም ለባህር ዛፍ ባህር ዛፍ ይላል። ግን ራሱን የቻለ ደግሞ ሜዲካል ፐርፐዝም አለው ለመድኃኒትነትም ይፈለጋል የባህር ዛፍ ማለት የጥቅምቱ የተለያዩ አበቦችን ንቦች ቀስመው ከዚያ ነው እንትን የሚል የሚጠየቅ ሁለቱ ነው እንግዲህ የጥቅምት ነው የሰኔ ነው ተብሎ ተቀምሶ፣ ምክንያቱም በመቅመስም ይታወቃል። የሰኔ ማድረግ ከሆነ የባህር ዛፍ መዓዛ ወይም ቃና አለው፣ የጥቅምት ከሆነ ደግሞ በቃ ወለላ አበባ በዚያ ነው። አሁን ምንድን ነው የተደረገው? ስኳር እንትን ነው ስኳር ምንድን ነው የሚያረጉት? አሉ ስኳሩን በጣም እንትን ያቀልጡታል አሉ። በብረት ምጣድ ስሰማው፣ በብረት ምጣድ በጣም ያቀልጡታል። በብረት ምጣድ አቅልጠው ነው የሚጨምሩት አሉ። እኔ አሁን ያጋጠመኝ ግን በብረት ምጣድ የሚቀለጣል መሰለኝ፣ ስንቀምሰው ሰው ከላይ የሆነ ሰፈፋ ምናምን ሁሉ ነበረው። ሰፈፋ ማለት የዋን ጠጅ ብርዝ ጠታጅ ታውቅ ከሆነ ከላይ የሆነ አሰር ነገር ምናምን የሚለው እንደዚህ ነገር ነበረው። አኝካቸውን ትክክለኛ ማር ከሆነ ታኝኮ የሚተፋ ነገር አለ። ይሄ ግን የለው። ይሄ ትንሽ ዳመ ሊያክል ከላይ ነው እንጂ እንትን ያሉት ከስኳሩ ጋር ቀላቅለው በደንብ በደንብ አዋህደው የተወሰነ ሁለቱን ማሩንም እንትኑን ትንሽ እሳት ለብለባ አድርገው ግን ስኳሩን በደንብ እሳት አልመጣም ወደ መሀል ስገባ ወደ ታች ማለት ነው። ከላይ ደህና ነው፣ ከላይ ደህና ነው የነበረ ወደ ፊት እንደው ሌሎቻችሁ የምትገዙ ካላችሁ የንግዱ አይታችሁ ለና እንደው ትምህርት እንዲሆናችሁ እንዲህ አይነት ማራት ትግዙ ከገበያ ማራት እስከዚህ አካባቢ ጥሩ ነበር አይደል? እስከዚች አካባቢ ድረስ ሮዝ ጉድ። ከዚያስ ንጹህ ስኳር ስትበሉት ቀጭ ቀጭ ነው ማር የተወሰነ የመያዝ የያዝ የማድረግ እንትን ነው። ይሄ ግን ስትበሉት ቶታል አፍ እንደገባ በማኘ የሆነ በእንትን ስኳር ንጹህ ስኳር አጋጠመኝ ማለት ነው። እኔ አሁን እዚህ መናገር የፈለኩት ሰው የተላጠ እንጨት ደግሞ አይላጥም፣ ሰው ያለ አንድ ጊዜ አይበለጥም አሉ። እኔ ከዚህ በኋላ ማር ከገዛው ከአርሶ አደር ቀፎ አካባቢ ለሂጄ ሄጄ እዚያው ተቆርጦ ካልሆነ ሲሪየስ፣ ለአንዴና ለመጨረሻ ጊዜ ማር አልገዛም ከእንግዲህ። በበኩሌ ሌሎቻችሁ ማር አትግዙ፣ በተለይ ከተማ አካባቢ ማር አትግዙ። በእኔ ይሁንበት።

ከመሀል ጀምሮ እንግዲህ እስከታች ድረስ አሁን ይሄን ልምጠለው ነው ደደፈው ነው አልጠቀመ። በርካታ ነገር ገዝታችሁ ቢሆንም ምን ያህል እንደሚያከስራችሁ ማሰብ ነው። እና ስኳር ሸጠልኝ ማለት ነው። እና ማር አትግዙ ከተማ ውስጥ ማለት ነው የፈለኩት ዛሬ። ማር እንዳትገዙ ከተማ ውስጥ እንዲሁ የተለያየ ችግር አደጋ ቢገጥመን በእውነት እ ሲያንሰን ነው እንጂ ይበዛበናል። ለመሆኑ ሰው ነው ያለ? እንዲሁ ሰው ተብለን ነው ያለ ነው። እኔም ምለው እንዴት ንጹሕ ነገር አቅርቦ ትርፋማ መሆን አይቻልም? እንጀራው ላይ ሳጋቱ፣ የተለያየ ጀሶ ማሩ ላይ ስኳር፣ ቅቤው ላይ ጉሎ እና ሙዝ በቃ ይህ ነው ይሆናል። ዘይት የረጋ ዘይት ቅቤ ዋጋቸው የተወሰነው ዘይቱ ስለሚቀንስ ይጨምርና በውድ ይሸጠዋል፣ በቅቤ ዋጋ ማለት ነው። ከዚያ ስታመጡት በቃ አንድ ንጹሕ ነገር ጠፋ እና ማር አትግዙ፣ ለጊዜው ማር አትግዙ። ጥቀስ ደግሞ ሌላውን ነገር እናያለን። መጥፎ ለመምድ ነው እየተለማመድን ያለ እንደው ነው። ትንሽ ስሜታዊም አድርጎኛል እውነት ለመናገር። እና ማራተጉ ቪዲዮን ሸር እያደረጋችው ለሌሎች አዳርሱ። ለብዙ ሰው ይዳረስ፣ የጥንቃቄ ቪዲዮም ስለሆነ ማለት ነው።